ህዝበ ሙስሊሙ የኢዳል አድሃ አረፋ በዓልን ሲያከብር በወቅታዊ ጉዳይ ምክንያት የተቸገሩ ወገኖችን በመደገፍና በመንከባከብ ሊሆን እንደሚገባ የአማራ ክልል እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት ሼህ ጃውሃር መሐመድ አሳሰቡ። 1446ኛው የኢዳል አድሃ አረፋ በዓል በተለያዩ ሃይማኖታዊ ዝግጅቶች በባህር ዳር ከተማ ተከብሯል። ለመሆኑ በባህር ዳር ከተማ የአረፋ በዓል አከባበር ምን ይመስላል? አዲሱ ተስፋዬ እንደሚከተለው ያስቃኘናል። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። በእስልምና ሃይማኖት ተከታዮች ዘንድ በየዓመቱ የሚከበረው የኢድ አላዳ በዓል በባሕር ዳር ከተማም በተለያዩ ሃይማኖታዊ ሥነ ሥርዓት ተከብሯል። በባህሉ የተገኙት የአማራ ክልል እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ጃውሃር መሐመድ ሕዝበ ሙስሊሙ የኢድ አላዳ ባህልን ሲያከብር በወቅታዊ ችግር ውስጥ የወደቁ የማኅበረሰብ ክፍሎችን በማገዝና በመንከባከብ ሊሆን እንደሚገባም መልእክት አስተላልፈዋል። ይህን ዒዳችንን ስንውል ምስኪኖችን፣ ደካማዎችን፣ ተፈናቃይ ወንድሞቻችንን በያሉበት ቦታ

የሃይማኖቱ ተከታዮች በዓሉን ሲያከብሩ ሃይማኖታዊ አስተምህሮ በሚያዘው መሰረት በጎ ተግባራትን በመፈጸም በመቻቻልና በአብሮነት ሊያከብሩት እንደሚገባም ተናግረዋል። ሁላችንም ዋሕደተ ሶፍ ሲኖረን ትላንትና ፊ ወቁፍ ልዓረፋ ካነ አናሱ አላ ተባዩኒ አልዋንህም ወአላ ተባዩኒ መራቲብህም ደረጃቸው የተለያየ መልካቸው የተለያየ ከተለያየ ቦታ የመጡት ሰዎች

ከሙስሊሞቹ አይደለም ይላሉ ነቢ ዓለይሂ ሰላቱ ወሰላም። የኢዳላዳ አረፋ በዓል ቤተሰባዊና አብሮነት ይበልጥ ጎልተው የሚወጡበት ሃይማኖታዊ በዓል መሆኑን ያነሱት የባሕር ዳር ከተማ ምክትል ከንቲባ አቶ አስሜ ብርሌ የእስልምና ሃይማኖት ተከታዮች በዓሉን ሲያከብሩ በመረዳዳትና በፍቅር ሊሆን እንደሚገባ ማሳስበዋል። በእስልምና እምነት የአረፋ በዓል ልዩ ትርጉም ያለው ታላቅ በዓል እንደመሆኑ መጠን ከመብል ባሻገር ሌሎች በርካታ ቤተሰባዊና ማህበራዊ ፋይዳዎች ጭምር ያሉት በመሆኑ ሁላችንም በመልካም እሳቤ ልናስበው ይገባል። ባረፋ ሙስሊሙ ማህበረሰብ መተሳሰብን፣ ፍቅርን፣ አብሮነትና እኩልነትን፣ ታጋሽነትን፣ ለዓላማ ተገዥ መሆን፣ መስዋዕትነትን፣ እውነተኛ እምነት የሚወራረስበት ልዩ የበዓል ስነ ስርዓት ይገለጡበታል። ሕዝበ ሙስሊሙ ከዚህ በፊት በሰላምና በልማት ግንባታ ላይ ሲያበረክተው የነበረውን ተሳትፎ አጠናክሮ እንዲቀጥልም ምክትል ከንቲባው ጥሪ አቅርበዋል። አንድነታችንን ይበልጥ በማጠናከር ሰላማችንን በማጽናት በከተማችን እየታየ ያለው የልማት የመልካም አስተዳደር እንዲሁም ታላላቅ የፕሮጀክት ስራዎቻችን ኮሊደር ልማታችንን ጨምሮ ድጋፍ በማድረግና ሥራዎችን ለማጠናቀቅ ሕዝበ ሙስሊሙ ከጎናችን እንዲቆምና ከዚህ በፊት የሚያደርገውን ያላሳለሰ ጥረት በማድረግ የከተማ አስተዳደራችን ልማት ከተማችን የተዋበች ከተማችን የደመቀች ለነዋሪዎቿ ምቹ ለእንግዶቿ የምትስማማ ከተማ ለማድረግ በምናደርገው ጥረት ሕዝበ ሙስሊሙ ከጎናችን እንዲቆም ጥሬን አስተላልፋለሁ። አላሁ አክበር፣ አላሁ አክበር።